ቤቲ እንግዲህ ከሞት ተርፋለች። በባለፈው ክፍል ቤቲ መድኃኒት ወስዳ ራሷን ስታወድቃ እንደነበረ ኔና ነበረች ከቤት ውስጥ የነበረችና በጣም ደንግጣ አነኪራን ጠርታቸው ወደ ሆስፒታል እንዲወስዷት አድርገው ነበረ የእነ ኪራ ቤተሰቦች የተሰቦች በቤቲ ምክንያት ውጥረት ውስጥ ገብተው ነበር። ጽናት በጣም ደንግጣና አዝና ነበር። ምክንያቱም ምንም እንኳ ቢሆን የቤቲ ስራ ይዋጥላትም፣ ውሸቷን ነው እያስመሰለች ነው እያለች ስለምትገምት አሁን ግን መድኒት ወስዳ ራሷን እስከ መሳት ስትደርስ በጣም ደንግጣ ነበረ እና ሁኔታው በጣም አስፈርቷቸው ነበር። ሌና በጣም ደንግጣ ነበረ። ቤት ውስጥ እሷ ጋር በተቀመጠችበት ሰዓት ነበር ሰውነት ያልታዘዝልኝ አለ ብላ ውሃም ጭሌ ብላ ውሃ ባመጣችበት ሰዓት ነበር። ውሃውን ስትደፋና ራሷን የወደቀችው ራሷን ስታስትወድቅ ደግሞ ሌና ያየችውን ማመን አቅቷት፣ ወይኔ ጉዴ፣ በቃ ሰበብ ሆነች ማለት ነው፣ ምን ውስጥ አስገባኝ እያለችም ወደ ፈጣሪዋ ስጸሌ እና ወደ ነኪራ ደውላ ስነግራቸው ቀጥታ ወደ ሆስፒታል ይወስዷታል። ሆስፒታል ሄዳ ግን እዛ ለእንቅርፍ መድኃኒት ስትጠቀመውን ጣፋጭ ስለነበረ እሱን ብዛት ያለው መድኃኒት ወስዳ እንደነበረ ተነገራቸው እና ትንሽ ብትቆይ ኖሮ ህይወቷ እንደሚያልፍ ተነግሯቸው በሰላም ወደ ቤታቸው ተመልሰዋል። ይሄ ውጥረት ደግሞ ለኪራና ለጽናት ጥሩ አልነበረም፣ አሳስቧቸዋል። ጽናት በጣም አሳስቧትና ተደናቅጣ ተደናግጣ ነበረ። እየተፈጠረ ያለው ነገር ለእነሱ በጣም ከባድ ነው። በአንድ በኩል ቤቴ በሁለተኛ በኩል ደግሞ የእናቷ ጉዳይ አለ። እናቷ ይሄን ከሰማች መቼም ቢሆን አታስቀምጣቸውም። ምክንያቱም ከድሮም ጀምራ ጽናትን በጣም ስለምትጠላት ይሄን ነገር ስታይና ስትሰማ ደግሞ በአንቺ ምክንያት ነው ብላ ያልሆነ ነገሮች ስለምታስገባት ማለት ነው በዛሬው ክፍል ደግሞ ኪብሮም እና ሰኒ በፍቅር ቅልጥ ብለው የፍቅር ጊዜ አብረው ሲያሳልፉ ነበር። የራት ምሽት አዘጋጅቶላት ሰኒ ቤት ውስጥ ባልነበረችበት ሰዓት ኪብሮም ከሰኒ ቤት ሄዶ ቤቷን አዘጋጅቶ ራት ሰርቶ የፍቅር ምሽት አዘጋጅቶ አበባ ጉዝጉዞ ዝግጅት አድርጎላት ሰርፕራይዝ አድርጎ ጠብቋታል። ሰኒ ደግሞ ይህን ስታይ ማመን አቅቷት ልዩ ምሽት ነበር። ነገር ግን ኬብሮን በጣም ደስተኛ ሆኖ ይሄን ሁሉ ካዘጋጀው በኋላ አንድ ሮማንቲክ የሆነ ሙዚቃ ያስፈልገኛል ዝፈኝልኝ ይላታል። ሰኒም ደግሞ በዛ በሚያምረው ድምጿ ዘፈነችለት። እየዘፈነችለት ባለ አጋጣሚ ነበረ ኪራ በተደጋጋሚ ወደ ኬብሮም ይደውላል። የደወለበትን ምክንያት ደግሞ ቤቲ መድኃኒት በልታ ራሷን ስታ ስለወደቀች ወደ ሆስፒታል ሄደው እገዛው ስለሚያስፈልጋቸው እየጠሩት ነበረ። በተደጋጋሚ ሲደውል እሱም ይህን ከመሰለ ፍቅር ላይ አላቋርጥም ብሎ ስልኩን ቢተውም፣ ነገር ግን በተደጋጋሚ ሲደውልበት ኪራ ያለ አንድ ምክንያት አይደውልም፣ ችግር ገጥሞት ይሆናል ብሎ ስልኩን አነሳለት። ስልኩን ሲያነሳው ግን ችግር ላይ እንደሆኑና ቤቲ መድኃኒት በልታ ሆስፒታል እንደሆነች ነገረው። ከዛም በኋላ ስልኩን እሺ በቃ መጣሁ አሁኑ መጣለውኝ አለና ኬብሮም ስልኩን ዘጋው። ሰኔ ግን ምሩ አንድ ነገር የሆነች መስሏት ምሩ የምን ሆነች፣ ምን ሆነች፣ ንገረኝ እያለች በጥያቄ ስታፋጥጠው ነበረ ኬብሮምን። አረ ምንም አልሆነችም ብሎ ሲመልስላት፣ እሺ ጽናቴ እህቴ ምን ሆነች፣ ንገረኝ እያለችን በጥያቄ አፏጥጠችው ኬብሮ ምንም እንዳልተፈጠረና ቤቲ ትንሽ መድኃኒት ወስዳ ራሷን አንስታ እንደወደቀች እና ሆስፒታል ነን ነው ያሉች። ስለዚህ ወደዛ መሄድ ይኖርብናል ብለው ተያይዘው ይሄዳሉ። ኬራ እንግዲህ ያሉበት ሁኔታ ከባድ ስለሆነ ለናሆምም እንዲሁም ደግሞ የተፈጠረውን ነገር ነገረው። ናሆምም ደግሞ ሰዓት ስላለፈ አሁን ምሽት ስለሆነ ስድስት ሰዓት ከሌሊቱ ስለሆነ መሄድ ስለማይችሉ ጠዋት እንመጣለን አይዟችሁ ብሎ ስልኩን ይዘጋል። በዘን አጋጣሚ ምሩ እየሰማችሁ ነበር። ምሩ እንግዲህ በናሆሜ እናት ምክንያት ውስጧ ተረብሿል። የናሆሜ እናት ጠልታኛለች፣ ከአሁን በኋላ አትፈልገውም፣ ከአሁን በኋላ አትፈልገኝም፣ ታለያየኛለች፣ ናሆሜን ማጣት አልፈልግም እያለች ውስጧ ስለምታስብ ስለምትጨናነቅ ያ ነገር ነበር ውስጥ አደረባት። ምናልባችም የናሆሜ እናት በእኔ ምክንያት አንድ ነገር ሆናለች ብላ ደነገጠች እና ናሆሜ ንገረኝ፣ ምንድነው የተፈጠረው? ማሚ በእኔ ምክንያት ምን ሆነች? ብላ ትጠይቀዋለች። ናሆምም ደግሞ ኧረ ማሚ ምንም አልሆነች፣ ምንም የተፈጠረ ነገር የለም፣ ተኝ ይላታል። እሷም ደግሞ እንዴት ነው የምተኛው? ስታወራ እኮ ሰምቻለሁ። ምንድነው? ንገረኝ፣ የተፈጠረውን ነገር ንገረኝ እያለች አፋጠጠችው። ናሆምም እንግዲህ እሷ ምንም እንዳልሆነችና ኪራነ የደወለልኝ የሚለው እኮ ቤቲ መድኃኒት በልታ ሆስፒታል ገብታለች ነው የሚለኝ ብሎ ሲነግራት ምሩም ደግሞ በቤቴ በጣም አዘነች። ምክንያቱም ሁላችንም ፊት እየነሳናት ነው፣ ምናልባችን በእኛ ምክንያት ይሆናል እንደዚህ የሆነችው ብላ አዘነችላት። ምሩ እንግዲህ በጣም አስተዋይ ልጅ ስለሆነች ምንም እንኳን ቤቲ ጨካይ ብትሆንም ያን የድሮን ነገር ወደ ጎን ተወት አድርጋ አሁን ላይ ህመምተኛ ስለሆነች ከጎኗ መሆን ፈልጋለች። ጽናት ግን ምንም ልታምናት አልቻለችም። ካደረሰችባት በደል ምክንያት ምንም ልታምናት አልቻለችም። ልጇን አሳጥታታለች። ትዳሯን ለማፍረስ ብዙ ነገር ሞክራለች። ያን ነገር ከውስጧ ሊወጣላት ስላልቻለ አሁን ደግሞ በድጋሚ ልትረብሻት ስለመጣች ያን በደሏን በፍጹም ልትረሳላትና ልታምናት አልቻለችም። ከዛም በኋላ እንግዲህ ያው ምሮም ጠዋት ዕዳ ማየት ስላለባት ቤት እንዳየቻት፣ ቤትም ደህና ናት ቆይ፣ ምን ሆኜ ነው? መድኃኒት እኮ የወሰድኩት መድኃኒት እኮ በጣም ጣፋጭ ነበር። ለምንድነው ያመመኝ? እያለች ትጠይቃለች ማለት ነው ቤቲ። እንግዲህ ያው ጣፋጭ እንደነበር እንጂ ሕይወቷን ሊያጠፋት እንደሚችል እንኳን ልትገምት አልቻለችም። ምክንያቱም ስለታመመች ማለት ነው። ሌና እንግዲህ ኪራ ለምንድን ነው እንደዚህ ያደረግሽ? አንቺ የት ነበርሽ? ቤት እንደስትሆን የት ነበርሽ? እንዴት እንደስት እንዝላ ትሆኛለሽ? እያለ ተቆጥቷት በጣም እያለቀሰች ነበር። ማን ነው የሚረዳኝ? ለምንድን ነው እንደዚህ የምትናገረ? ጭራሽ እየተቆጣኝ ነው እንዴ? እኔ ስታየኝ ሁሉን ነገር እሽሽ ስለ ጊዜ ሞግዚት መሰልኩ እንዴ? እንደውም ከአሁን በኋላ ልታገዝ አልችልም። ካሁን በኋላ ወደ ሌላ ከተማ ሄጄ ፕሮሰሴ እስከሚያልቅል ድረስ እዛ መኖር ይችላለሁ እንጂ ያንተን ጩኸት መችል መቻል አልችልም ካሁን በኋላ በቅቶኛል ብላ መለሰችለት ኬራም ደግሞ ሌና ዝም ባያሆን አታናጭኝ ደሜን እያፈላሹ ነው እጅ እንዳነሳብሽ አትገፋፊኝ አላት ሌላም ደግሞ አረ እባክህ ተው እንጂ፣ ያንተ ብቻ ነህ ደም የሚፈላው የሁላችንም እኮ ደም ይፈላል። ሁላችንም እኮ መናደድ እንችልበታለን። ምነው አንተ ብቻ ነህ የምትናደድ የሚመስልህ? ከአሁን በኋላ በቃ ምንም እንድትለኝ አልፈልግም ብላ ጮኸችበት። ከዛም በኋላ እንደውም መውጣለሁ ብላ ያዚው ልቀቁኝ አለች፣ እወጣለሁ ብላ እያለቀሰ ስትሄድ፣ ጽናት መታ ልታረጋጋት ሞከረች። ሌናምን እንግዲህ የተፈጠረውን ነገር ለጽናት እያለቀሰች ነገረቻት። እዚህ ቤት ውስጥ እናንተ የምትሉኝን ነገር ከማድረግ ውጭ አንቺም ለጥቅምሽ የሆነ ነገር እንዳደርግልሽ ስለምትፈልጊ ነው እንጂ እኔም ፈልገሽኝ አይደለም። ይህን ያክል አብረችው ስኖር እስኪ ሌላ ምንድነው የምትፈልገው ሌላ ምን ሆነሽ ነው ምንድን ነው የከፋሽ ብለሽ ጠይቀሽኝ አታውቂም እንደ ሰው አንድ ቀን እንኳን ቀርበሽ ጠይቀሽኝ አታውቂም እዚህ ስራ ውስጥ የገባሁት ለህቴ እንደሆነ ታውቂያለሽ ለዛውም ደግሞ ሰው ከፍ ዝቅ እያደረገ እየሰደበኝ ስራዬን እያንቋሸሹ እኔ ግን ለህቴ ብያደረግኩት ነገር ነው ግን ያም ተነስቶ ይሰድበኛል ይህም ተነስቶ ይሰድበኛል እንኳን ሌላው ሰው ቤተሰቦች እንኳን ሊቀበሉኝ አልቻሉም እናንተም እንኳን ልትረዱኝ አልቻላችሁም አንቺም አትረጅኝም ስራ እንዳግዝሽ ብቻ ነው የምትፈልጊው እንጂ አንድ እንደ ሰው ቆጥረሽኛ አታውቂም። ስለዚህ በቃ አታስቁሚኝ እሄዳለሁ ብላ ጽናት ላይ ጮኸችባት እያለቀሰች። ጽናትም ደግሞ የፈለግሽውን በይቅርታ ንላዬ እንዲሰማ ስላደረግን ይቅርታ። ግን ምንም ቢሆን በዚህ ሰዓት እንድትሄጂ አልፈቅድልሽም። ሰዓቱን አይተሽዋል። አሁን እኮ እኩለ ሌሊት ስድስት ሰዓት ነው። ስለዚህ በምሽት እንድትሄጂ አልፈቅድልሽም ብላ ስትቆጣት ኔላም ደግሞ እኔ ህይወቴ ከሁሌም ጨለማ ነው። አንድም ቀን ነክቶ ያቅም ይሄ ጨለማ አያስፈራኝም የምኖርበት ህይወት ነው። ኔ የሚያስፈራኝ በቃተ መሄድ ብላ ተጨወባታለች ማለት ነው። ጽናት እንግዲህ እንደምንም ብላ ሌናን ታሳምናታለች ማለት ነው። ከዛም በኋላ ሀሳቧን ተቀበለች፣ ትቀራለች። በስተ መጨረሻም እንግዲህ ኬራ ሌናን የቅርታ መጠየቅ እንዳለበት ጽናት ነገረችውና ና ይቅርታ ጠየቃት። ይቅርታውን ተቀብላ መኖር ጀመረች። ናሆሜ እና ኪራ ደግሞ እንግዲህ የተፈጠረው ውጥረት እንዳለ ሆኖ የሆነ ደስ የሚል ምሽት ማሳለፍ እንዳለባቸውም ነው። ጥንድ ጥንዶች ሶስቶችም ዝግጅት ያደርጉና አብረው አሪፍ ምሽት ያሳልፋሉ። ኬብሮምና ሰኒ፣ ጽናት እና ኪራ፣ እንዲሁም ደግሞ ናሆምና ምሮ ማለት ነው። ከዚያም በኋላ ተሰብስበው ሰኒ እንግዲህ ስለ ኬብሮም ሞቅ ብሎ ሰክራ እየተናገረች ነበር። ስለመጀመሪያ ፍቅረኛው ስለ ልጅነት አብሮ አደጎ እያወራች ነበረ በእሷ ቅናት ድብን እንዳለች ያስታውቃል። እንግዲህ ሆዳ ባውን ብቅ ሊያወጠዋል እንደሚባለው ሰኒ ሰክራ ስለነበር ስለ ኪብሮም የልጅነት ጓደኛው ወይም ደግሞ የልጅነት ፍቅረኛው ስለእሷ ብዙ ነገር እያወራች በእሷም እየሳቁባት ነበር። እንግዲህ ሰኒ ኪብሮምን በጣም ታፈቅረዋለች። እየዘፈነችለት ብዙ ነገር እያደረገች ትገኛለች ማለት ነው። ፍቅራቸው ደግሞ በጣም ደስ ይላል። እንግዲህ በዚህ አጋጣሚ ቤቲ ደግሞ ስልካችሁን ስጡን ጌም ልጫወት እያለች ነበርና ስልኳን የጽናትን ስልክ ካልሰጠሽ ብላ ከተሰጣትም በኋላ ወደ እናቷ ስልኳ ላይ ያገኘችውን ቪዲዮ ትልክላታለች ማለት ነው። እንግዲህ ቤቲ በአንዳንድ በኩል ታስመስላለች ወይ የሚባለው ነገር እውነት ነው። ያንን ቪዲዮ ወደ እናቷ ትልክና እናቷ ደግሞ እሳት ለብሳ እሳት ጎርሳ ቀጥ ብላ ወደ ነኪራ ቤት ትመጣለች። ከመጣችን በኋላ በሩን ስታኳኳል ሌና ነበረች የከፈተችላት። እንዴ አረ ተረጋጊ ተረጋጊ፣ በሩ ልትሰብሪው ነው እንዲያለቻት ከዛም በኋላ እንግዲህ የቤቲ እናት ዞር በይ አንቺ ቆሻሻ፣ ደግሞ አንቺ ማን ሆነች ነው ደሞ እዚህ የምትጮሂብ ምንድነሽ? ከፊት የጥፊልኝ እያለች ስትገለመጥ ስትጮህባት ነበረ። ሊናም ደግሞ የተፈጠረው ነገር በጣም አስገርሞታል። ቆይ አንቺ ሴትዮ ያምሻል እንዴ ምን ሆነች ነው እንደዚህ የሚያሳብድሽ? በሩ ልገነጥው ነው እንዴ ደግሞ ማን ነው እንደዚህ የምትናገሪው? ብላ ስትጮህባት እሷም ደግሞ ለሊና ምንም ቦታ አልሰጠቻትም። ከቆመችበት ላይ አንስታ ወረወረቻት። ከዛም በኋላ ቀጥላ ነበር ወደ ነኪራ ክፍል የገባችው። ከገባችውም በኋላ ልክ እንደ ሰይጣን በሩሳ ተንኳኳ ነበር መኝታ ክፍላቸው ድረስ ዘው ብላ አንድ ሰው የባለትዳር መኝታ ክፍል ውስጥ ዘውብ ተብሎ አይገባም። ምን ሆነሽ ነው እንደዚህ ዘው ብለሽ የገባሽው? ትል እሱ አይደለሽ እንደ ይሄ ላንቺ አላስረዳሽም ብሎ ኪራቢ ይነግራትም ስነ ስርዓት ሲጀመር የት ታውቁና፣ ይሄንን ለዚህች ለማትረባ ሚስት አስተምራት። የሰው ትዳር ውስጥ ዘውብ ላይ የገባችሁ የሰው ፍቅር ውስጥ ሰው የገነባው ፍቅር ውስጥ ዘውብ ላይ የገባችው ለእሱ አስተምራት። አሁን ቀጥበልና በልና ሳሎን ጠብቃለሁ። ቶሎና ቶሎ ላናገሩ እፈልጋለሁኝ ያለች ዛተችበት እንዲሁም ደግሞ ህይወታቸውን ሲኦል እንደምታደርገው እና የምትላቸውን የሚያደርጉ ከሆነ እስር ቤት እንዲማቀቁ እንደምታደርጋቸው ዛተችባቸው ከዛም በኋላ ኬራው የተፈጠረው ነገር አስደንግጦት ምን ተፈጥሮ ነው ብሎ ቀጥ ብሎ ወደ ሳሎን ከሄደ በኋላ ይሄ ምንድን ነው ይሄን ነው እንደ ስነስርዓት ቤተሰቦቻቸው ያስተማሯችሁ ብላ ቤቲ እየታመመች ያደረገችውን ነገር ቪዲዮ ተቀርጾ ጽናት ናት የቀረጸቻት። እንዴት እንዴት ታደርጋለች ልጄ ከዳነች በኋላ ይህን ስታየው አይምሮ እንዲታወክ ነው። እንዴት ነው የምታደርገው? ምን አይነት ስርዓት አልበኝነት ነው ብላ ጮኸችበት። ኪራም ደግሞ ያየውን ማመን አቃተው። በፍጹም የኔ ጽናት እንደ ዝም ልታደርግ አትችልም፣ ይሄን እሷ አታደርግም ብሎ ተከራከረላት። ነገር ግን የቤቲ እናት እርግጠኛ ሁና ነበር የተናገረችው። እንግዲህ ቤቲ እንደዚህ እንኳን ታማንኩ ላይ ያስመሰለች ግን እያንዳንዷን ነገር መረጃ ለእናቷ ወታደር ስላታለች ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ አስኩላችሁ ጽናት ድራማ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዘ ተረፍረፍ ይበልኝ። አመሰግናለሁ። ለስ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰቡኑ። መልካም ጊዜ